ካህናቱ ሲወርቁ በአጥር እውነትን የቃሉን መጠቀም ያመኛል። በሰባት ቀን ነው ታሪኬ ተቀይሮ እንደ አዲስ ህይወትን የጀመር ክርስቲያን እንደዚህ ተቆልፎበት ሲቀመጥ የእውነት ነው የምላችሁ፣ በጣም ያማል። ክርስቲያኑና ጸበልሄቱን የሚያገናኘው በሮ ተዘግቷል። ቦታው በአጥር ታጥሯል። ይህ ለሁላችንም ቀላል ነው። ደጅ ላይ ነው ያለው። በጣም ያሳዝናል። ምክንያቱም በእዳ ምክንያት የቅዱስ ሚካኤል በር ተዘጋ። አስከፍቱልን፣ ሰንሰለቱንም አስፈቱልን። ስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ ኦርቶዶክሳውያን በመላው ዓለም ያላችሁ የቅዱስ ሚካኤልና የቅድስት ኪዳነ ምህረት ወዳጆች ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ይህ የምንገኝበት ቦታ የካባዶ ጂ ሰቨን መብረቁ ቅዱስ ሚካኤልና ቅድስት ኪዳነ ምህረት ቅዱስ መርቆሪዎስና አቡነጨጌ ዮሐንስ ቤተ ክርስቲያን ነው። ይህ ቤተ ክርስቲያን ከተመሠረተ ሶስት ዓመት ሆነው። በዚህ ሶስት ዓመት ውስጥ ብዙ ስራዎችን ያከናወን ቢሆንም ከስራዎቹ መካከል የቅርስ ባለቤት እንድትሆን የብራና መጻሕፍት እንዲኖራት በጸበል ቦታው በመብረቅ በፈለቀው ጸበሉ ብዙ ሕሙማን የዳኑበት በመሆኑ አስራ ሁለት ቀፎ ንብ ያለው ሆኖ በየወሩ የአቡነ ጨጌ ዮሐንስ ዕለት የማር ጸበል የሚሰጥበት ድንቅና ተአምረኛ ስለት ሰሚ ቦታ ነው። ይህ ቦታ በድንኳን እየተቀደሰ እያለ እህተ ገብርኤል የተባለው እናት አንተም ቤት የለህም፣ ምንም ቤት የለኝም ብለው ቢሳሉ ወዲያውኑ ቤት የሰጠ ድንቅ ቦታ ነው። አሁን ግን እሱ ቤቱ ታጥሮበት፣ ቦታው በሩ በሰንሰለት ታስሮበት፣ ተዘግቶበት ቢገኝም ይህ የሆነው ግን በቦታው እኛ እንድንጸድቅ ፈልጎ ስለሆነ ይህ ቦታ ጽደቁብኝ የሚል ቦታ ነው እንደምታዩት እንደምትመለከቱት ዛፉ አጸዱ አስቀድሞ እግዚአብሔር ያዘጋጀው ነውና፣ ስለዚህ በዚህ ቦታ ወዲያው እንደተመሰረተ ለ14 ቀን ቀስተ ደመና ተተክሎ የታየበት ቦታ ነው። በ በ24ቱ ካህናተ ሰማይ ምሳሌ ልዩ የሆነ የማዕጠንት አገልግሎት የምንሰጥበት ድንቅ ቦታ ነው። እውነት ለመናገር ጥላ ተዘቅዝቆ የማይለመንበት ያልተለመነበት ድንቅ ቦታ ነው። ስለዚህ ይህንን ቦታ መታችሁ እንድትጎበኙ በጸበሉ መታችሁ እንድትፈወሱ በአገልግሎቱ ጸጋ እንድታገኙ እናሳስባለን። በሶስት ዓመት ውስጥ ብዙ ፈተናዎችን አልፎ ከዚህ ቢደርስም አሁንም የ11 ሚሊየን እዳ አንድ ጊዜ ክፈሉኝ በሚል የዚህ ቦታ እዳ ከፍለን የቤተ ክርስቲያናችንን ሁለንተናዊ ክብር ማስጠበቅ ይገባናል። ቅዱስ ሚካኤል ፈጥኖ የደረሰላችሁ ቅዱስ ሚካኤል በጠራችሁት ጊዜ አቤት ያላችሁ ቅዱስ ሚካኤል በመንገዳችሁ የቀደመላችሁ ቅዱስ ሚካኤል ከድንገተኛ ፈተና የጠበቃችሁ ቅዱስ ሚካኤል በሕመማችሁ ጊዜ የፈወሳችሁ የቅዱስ ሚካኤል ወዳጆች ይህንን ቦታ መታችሁ በማየት የበኩላችሁን አስተዋጽኦ እንድታደርጉ መታችሁም ከቦታው በረከት እንድታገኙ መንፈሳዊ መልእክታችንን እናስተላልፋለን። በሶስት ዓመታት የተከናወኑ ስራዎችን የምናሳያችሁ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። በቅዱስ እግዚአብሔር ስም በመላው ዓለም ያላችሁ ኦርቶዶክሳውያን የተወደዳቸው ወገኖቻችን፣ በዚህ ሚዲያ የምትከታተሉ እኔ ስሜ መጋቤ አዲስ መምሬ ማነበራን ይባላል። ይሄ ከአባዶ ጂሰቨን መብረቁ ቅዱስ ሚካኤል ቤተክርስቲያን ጸሐፊ ሲሆን ይህ ቤተክርስቲያን ከሌላው አድባራት አዲስ አበባ ካሉት አድባራት ለየት የሚያደርግ ብዙ የሆነ ሰፊ አገልግሎት አለው። ይህም ቦታ ሌላው ቤተ ክርስቲያን ሲመሰረት ብዙ አመት ካስቆጠረ በኋላ ነው ቅዳሴው ሰርክ የሚሆነው ለምመናን የተመቸ አገልግሎት የሚሰጠው። ይህ ቤተ ክርስቲያን ግን አገልግሎቱ ከሌላ የሚለይበቱ አንድ ሲመሰረት ጀምሮ ቅዳሴው ሰርክ ከተመሰረተ ጀምሮ ተቋርጦበት የማያውቅ እንዲሁም እንደ ማንኛውም ቤተ ክርስቲያን ጥላ ተዘግዝቆ ተለምኖበት የማያውቅ አባቶቻችን ደከመን ሰለችን ሳይሉ ያለምንም ደመወዝ ለዚህ ቤተክርስቲያን ጎንበስ ቀና እያሉ በዓለም ያሉ ወገኖቻችን ሁሉ የታመሙት እንዲፈወሱ የተቸገሩት እንዲያገኙ ልዩ የሆነ አገልግሎት ይሰጥበታል። ይኸውም ትልቅ የሆነ የፍቅር አገልግሎት ቅድሚያ ይቀድማል። የሰላም አገልግሎት፣ ምንም አይነት ምቀኝነት የሌለበት፣ ተንኮል የሌለበት ተስማምተን ተግባብተን እናንተን የምናገለግልበት እስካሁን ድረስ ስንኖር እግዚአብሔር አብሮ እያገዘን ልዩ የሆነ የእጣን አገልግሎት የጸበል አገልግሎት ድርሳናቶችን በማድረስ ከሌሊቱ ዘጠኝ ሰዓት ጀምሮ በጸበል ቦታው ድርሳን በማድረስ እሱን ከጨረስን በኋላ ወደ ቅዳሴ ቦታ ወደ ቤተ መቅደሱ የምንሄድበት ሰፊ የሆነ አገልግሎቱ ተቋርጦበት የማያውቅ አገልግሎቱም ሲገለገል ከፍቅርና ከሰላም እንዲሁም ደግሞ በጣም ብዙ ቋንቋ የሚችሉ ካህናቶች ያሉበት ሁሉም ብሔር ብሔር ብሔረሰቦች ካህናት የተሰበሰቡበት በስደት በመከራ በአሁኑ ባለው ወቅት ሁኔታ የተሰደዱ ካህናቶች እምባቸው የታበሰበት በዚህ ቤተ ክርስቲያን ነው። እስመሰበረ ኋህ ተብርድ ወቀጥቀጠ መናስግተ ዛሐፂን ነው የሚለው አምላካችን መድኃኒታችን ኢየሱስ ክርስቶስ የእኛን ሞት ሙቶ ሳለ በእለተ አርብ እስመሰበረ ውሃ ተብርድ የብረቱን በር ሰብሮ ወቀጥቀጠ መናስክተ ዛሐፂን የብረቱን ሰንሰለት ቆርጦ እኛ ታስረንበት የነበረውን ሰንሰለት ቆርጦ ተዘግተንበት የነበረውን የመከራ በር የብረት በር ሰብሮ አስወግዶልናል። ነፃ ወጥተናል። አሁን ግን እንደምታዩት የመላኩ የገናናዊ የቅዱስ ሚካኤል በሩ በሰንሰለት ታስሯል። በቆርቆሮ ታጥሮብናል። ይህም ሲሆን ሁላችንም ከተባበር እግዚአብሔር የፈቀደላችሁ ሁሉ የበረከት እጃችሁ ሰፊ የሆነ ወገኖቻችን፣ ይህ ትልቅ ሰማያዊ ጥሪ ነው። የእግዚአብሔር ድምፅ ነው። ከዚያም የመልአኩ የገናነ የቅዱስ ሚካኤል መልእክት ነው። ሁላችሁም የምትሰሙ በዚህ ሚዲያ የምትከታተሉ የበረከት እጃችሁን እንድትዘረጉ ቁርስ አንበላም። ሁላችንም ህመም ሀልያዘን መስተቀር ስለዚህ የቁርሳችንን በመልአኩ ቅዱስ ሚካኤል ስም ተመዝግቦ በመንግሥተ ሰማያት እንዲጠብቃችሁ ሁላችሁም እጃችሁን እንድትዘረጉ በእግዚአብሔር ስም በእናታችን በቅድስተ ኪዳነ ምሕረት ስም እንዲሁም በገና ነው በቅዱስ ሚካኤል ስም ይህን መልእክት አስተላልፋለሁ። ሰላም እግዚአብሔር ከሁላችሁ ይሁን። ይህ ቋጠሮ ተፈትቶ ሁላችሁም በያላችሁበት እንዲሁ አሁን የከፋችሁ ያዘናችሁ በመዘጋቱ በመታጠሩ ነገ ተከፍቶ ሕንፃ ቤተ መቅደሱ ተጀምሮ እንድታዩ ሀዘናችሁ ወደ ደስታ እንዲቀየር አምላካችን ሁላችንን የሚረዳን ይቆየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሞቼ፣ እህቶቼ የቅዱስ ሚካኤል ወዳጆች ሁላ የካባዶ ጂ መብረቆ ቅዱስ ሚካኤል ነው የምገኘው። አሁን ያለውበትን የአባቴ ቤት ነው፣ እዚህ ነው ደህነት የሚያገኘውት። እኔ የተፈወስኩት እዚህ ነው። አድኝም የተባልኩበት ቀጠሮ ነው። በአኪም ደረጃ በቀጠሮ የተሰጠኝ ነው። ህይወቴ እንደ አዲስ አበበውና ትውልድን ያገኘውበት እግዚአብሔር ይመስገን። የተፈወስኩበት ላይ ቦታው ራሱ አጠራሩ ይገርመኛል። የሚካኤል ደጃፍ፣ የሚካኤል በር አጠራሩ ይገርመኛል። ሲጠራ ራሱ በራይ ነው። ሲጠራ ራሱ ላይድንም አያስጠራም ደጅን አያስረግጥምና እግዚአብሔር ይመስገን። እኔም ደህነት ያገኘውበት እዚህ ቦታ ነው ነው የካባዶ መብረቁ ቅዱስ ሚካኤል ነው ድህነትን ያገኘበት በሰባት ቀን ነው ታሪኬ ተቀይሮ እንደ አዲስ ህይወትን የጀመርኩበት ለኔ አዲስ ቀናት። ዛሬና ዛሬ ና ዛሬ ላይ ግን እንደምሰማው ለማስቀደስ ስመጣ ለመጠበል ስመጣ እውነት በጣም ያማል ያማል። ካህናቶች ለተልኮ ሚስጥር ሲፋጠኑ፣ አባቶች ለተልኮ ሚስጥር ሲፋጠኑ፣ ስጋው ደግሞ ለመፍተት ሲፋጠኑ፣ ምእመናት ቅዳሴ ለማስቀደስ ሲሉ፣ ህዝቡ ግን ይኸው ዛሬ ላይ ደጅ ላይ ነው ያለው። በጣም ያሳዝናል። ምክንያቱም በእዳ ምክንያት የቅዱስ ሚካኤል በር ተዘጋ። የኔን ሰንሰለት የፈታ እኔን ከበሽታ ሰንሰለት የፈታኝ እኔን ለእንደ ሰው ያቆመኝ እንደ አዲስ ታሪክ እንድናገር እንዳመሰግን እድሉን የሰጠኝ አባቴ ቤት ግን ዛሬ ላይ ግን በሰንሰለት ታስሯል። ይሄም ማየት ያማል። ካህናቶች ሲወርቁ በአጥር እውነትን ቃሉን መጠቀም ያመኛል። እንደ ሌባ ነው ሌባ ነው አጥር የሚንጠለጠሏል እንደ ሌባ ካህናቶች ውድ እግራቸው ሲደማ በቤተ መቅደስ ውስጥ የሚቆም ውድ እግራቸው ሲደማ ማየት ያማል። የአባቶች እግር ሲደማ ማየት ያማል። ዛሬ ላይ ህዝበ ክርስቲያን አለ። አንዲት ነፍስ አለች። እውነት እኔ ምናለው፣ ቅዱስ ሚካኤል የራሱን ቤት ያስከፍታል። የእኛንም ህይወት የቀየረ ነው። ማንም ያረዳ የለም። ቅዱስ ሚካኤል የረዳው ብዙ ምእመን አለ። ወንድሞች እህቶች አሉኝ። እንደ የሚነገር ታሪክ እንደ አዲስ እንዲወራ የሚነገር ታሪክ ያለን ብዙ እህቶች አሉን። እግዚአብሔር ይረዳን። ቅዱስ ሚካኤል ይረዳን። አፎሚያን ይረዳ። ቅዱስ ሚካኤል ዛሬ ላይ አንዲት ነፍስ ለበረከት ሲሻ አንዲት ነፍስ ለበረከት ሲፈልግ ሲመርጥ ካልያ ያለንበት ሊሰበስብ በቤቱ ሊያጸና ሊባርከን አብዝቶ ሊጎበኛን ሲፈልግ ዛሬ ላይ በሩ በሰንሰለት ታሰረ። ይህን ማየት ያማል። ግን ተመስገን ነው። ህዝበ ክርስቲያን ተሰባስበን ወንድሞቼ እህቶች፣ የሚካኤል ወዳጅ የተደረገለት የሚነገር ታሪክ ያለው አባቴ ብሎ የሚጠራው ተሰባስበን እናስከፍተው እናስፈተው። የአባቴን ቤት ላለው ድህነቱ የሚሰጠው አገልግሎት አጀብ ነው። እውነት ኔ ዳግማዊ ሰሜነች ኪዳነ ምሕረት ነው ምለው፣ ይሄን ደብር ማለት ነው። በስርአቱ ወሩም ሙሉ ገድል ይነበባል የአቡነ ጨጌ የሁሉ ማሩ በነፃ ነው። አባቶች ህመም መድኃኒት ብቻ አይፈውሰውም ህመም ፍቅር እባሱ ይፈልጋል አባቶች በትህትና በፍቅር ነው የሚያገለግሉ ደከመን ሰለቸን አይሉም ፊታቸው አይጠቁርም እለት እለት በፍቅር ነው የሚያክሙንና አንድም ፍቅር ስላገኘን ነው እኛ ህመሙች እኛ ህመምተኞች ሄዳን ነው ከእግዚአብሔር ጋር ማለት ነውና ትህትናቸው ለጉር ነው አባቶች ገድል የሚያነቡት ለጉር ነው ወሩ ሙሉ ነው 30 ወሩ ሙሉ ገድል አለ እዚህ ተአምር ነው ጸበሉ ሁላ ተአምር ነው። የሚፈልቀው ሁላ ተአምር ነው። በዊልቸር የመጣ ነው ባይነ በብረቱ አይቻለ በዊልቸር መጥቶ በሰባት ቀን ድኖ ተነስቶ እያመሰገነ የሄደበት ደብር ነው። ምህላ አይቋረጥም። ጎር በገባ ለሰባት ቀን ምህላ አለ እና ይሄ ድህነት የሚገኝበት ቦታ። ዛሬ ላይ ግን ስለ አንዲት ነፍስ ስለሚሻ አብዝቶ ሊባርከን ሲፈልግ ነው እንወቃቀስ ብሏል እግዚአብሔር አይደለ። አብዝቶ ሊባርከን ሊያከብረን ሊያንገሰን ሲፈልግ ዛሬ ቅዱስ ሚካኤል በሩ ተዘጋ። ይሄን ማየት ያማል። እንደ ክርስቲያን ምእመኖች ወንድሞ ቶች ለማስቀደስ መጥተው በሩ ተዘግቶባቸው፣ ካህናቶች ለተልእኮ ሚስጥር ሲፋጠኑ በሩ ተዘግቶባቸው ቆሞ ማየት መስቀልን ያህን ነገር ተይዞ ተሸክሞ ቆሞ ማየት ያማል እና ወንድሞቼ፣ እህቶቼ እምሰሙኝ በውጭም ያላችሁ በውስጥም ያላችሁ የቅዱስ ሚካኤል ወዳጅ እርዳታ ፈጥኖ የደረሰላችሁ የምታመሰግኑ ሁላ ስለ አንዲት፣ ስለ እኔ እህታችሁ፣ ስለ አጣተኛ እህታችሁ ስለ ተማርኩበት ደብር ብላችሁ የአባቴን ቤት አስከፍቱልኝ፣ ባዛኝቷል፣ እለምናችሁ። የወላዲቱን ስም ጠርቼ የሚያፍር የለም። በእሷ ስም ጠፍቶ የሚያፍር የለም። የአባቴን ቤት አስከፍቱልኝ እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ እህተ ሚካኤል ይባላለውኝ። ደብሬ እዚሁ የካባዶ አስራ ሶስት አካባቢ መድኃኒዓለም እዛ አካባቢ ነው የምኖረው። ሚካኤልን ያወቅኩት ወደ ሩፋኤል ጸበል ሲሄድ በአጋጣሚ በዚህ ሳልፍ ነው፣ ገና ድንኳን ውስጥ እያለ ያወቅኩት። ከዛ በኋላ ጸበል አለ ሲባል ጸበል እጠመቅ ነበረ። ብዙ ብዙ ተአምራትን አድርጎልኛል። ነገር ግን ከተአምራቶቹ እንደ ዋናውን አንዱን ብንናገር አጋጣሚ ባለቤቴ ለሁለት አመት ያክል ከ2013 ጀምሮ እስከ 2015 ድረስ ጠፍቶብን ነበረ። ጠፍቶብን ድምፁንም መስማት አልቻልንም ነበረ። በአጋጣሚ እዚህ ጸበል አንድ ቀን ተጠምቄ በሚቀጥለው ቀን ፎቶውን ብቻውን የተነሳውን ፎቶ ይዤ መጣውኝና አባ ብርሃንን እስቲ አጥምቁልኝ አልኳቸው። አጠመቁት ፎቶውን ማለት ነው ስልክ ቁጥሩን ጻፊ ብለው ስልክ ቁጥሩን ክርስትና ስሙን ጽፌ አጠመቁልኝ። ካጠመቁት በኋላ ልክ አራት ሰዓት ላይ አጥምቀውት፣ አራት ሰዓት ላይ ፎቶ ተጠምቆ 12 ሰዓት ላይ ደወለ። በሁለት አመቱ 2013 ጠፍቶ 2015 ላይ ስልክ ደወለልን ማለት ነው። ይህ ራሱ ትልቅ እኔ እንጃ ካደረገልኝ ተአምራቶች አንዱና ዋናው ነው። ሲቀጥል በልጆቼ ላይ በእኔ ላይ ብዙ ብዙ ምህረትን እና ተአምራትን አድርጓል እና ይህ ቅዱስ ሚካኤል ይህን የመሰለ ታቦት ደግሞ ይህን የመሰለ ገዳም ቤተ ክርስቲያን እንደዚህ ተቆልፎበት ሲቀመጥ የእውነት ነው የምላችሁ በጣም ያማል። በእርግጥ ቅዱስ ሚካኤል እንኳን አይደለም የእሱን ይህን ሰንሰለት ይቅርና የእኛንም ቋጠሮ ፈቷል። ነገ እንደሚፈታ ምና አለሁኝ ምክንያቱም በብዙ ልጆቹ በብዙ ምእመናን ላይ አድሮ ሊያስከፍተው ሊያስፈታው እንደሚችል አምናለሁኝ። አለሁኝ እባካችሁ ስለ ቅዱስ ሚካኤል ብላችሁ ረድቷችሁ የሚያውቅ በብዙም በጥቂቱም የረዳችሁ ቅዱስ ሚካኤል በእግዚአብሔር ፊት የሚቆመው እሱ በሰንሰለት በሩ ተዘግቶበታልና፣ እባካችሁ ተባብረን እናስከፍተው። ሁለት አመታትን ያገለገልንበት አገልግሎት መጀመሪያ በሰርቪስ ቤት ትንሽዬ ቤት ነበረ። ከዛም ቀጥሎ ድንኳን ነበረ ድንኳኑ ደግሞ ከብርድ አያድንም ከዝናብ አያድንም ከቅዝቃዜ አያድንም አባቶቻችን ሰዓታት ማህሌት የሚያገለግሉት በታች የዝናቡ ውሃ በጎን ደግሞ ቅዝቃዜውና ብርዱ ችለው እሱን ችለው ነበረ ስናገለግል የነበረው ለሁሉም ፈቃድ እግዚአብሔር ሲሆን ነውና በእናንተ እገዛ በምእመናን እርዳታ አሁን ላይ ያለነው ነው ቤተ መቅደስ ከዝናብ ከብርድ ከቅዝቃዜ ነፃ ሆነናል። ለዚህም እግዚአብሔር የተመሰገነ ይሁን። ይህም አሰራሩ እንደምትመለከቱት ቤተክርስቲያን ሰማያዊት ኢየሩሳሌም ስለሆነች፣ ሰማያዊት ሀገራችን ስለሆነች፣ ሰማያዊ ሚስጥር ያለባት ስለሆነች በዚህ መልኩ ተሰርቷል። ሶስቱ መስቀሎች ኢየሱስ ክርስቶስ በቀራኒው አደባባይ ላይ ሲሰቀል ፊቱን ወደ ታዙር ሆኖ የተሰቀለ የሚለውን ሚስጢር የሚያብራራ ነው። ሶስቱ መብራቶች የዓለም ፈጣሪ አጋስተ ዓለም ሥላሴ የእነሱ ምሳሌ ነው። ከዛም ቀጥሎ መስቀሉ ላይ ያሉ መብራቶች 12 ናቸው። የሐዋርያት ምሳሌ ነው። በስላሴ መንበር ዙሪያ የሚያጥኑ የ24ቱ ካህናተ ሰማይ ምሳሌ መብራቶች አሉ። የ36ቱ ቅዱሳት አንስት በእነሱ ስም 36 መብራት አለ። በአንድ ላይ 72 ይሆናል የሰባ ሁለቱ ደቀ መዛሙርት ምሳሌ ነው። ሲደመር መቶ ሀያ ይሆናል። የክርስቶስ ቤተሰቦች የዚች ቤተክርስቲያን መብራት የሆኑ ሕይወታቸውን ለቤተክርስቲያን የሰጡ የነሱ ምሳሌ ነው። እኛም ሀገራችን በሰማይ ነውና በውስጡ የሚያበራው መብራትም እንዲሁ ክርስቶስ ለዘላለም የልባችን ብርሃን፣ የሕይወታችን ብርሃን፣ የነፍሳችን ብርሃን የሰማያዊት ኢየሩሳሌም ሀገራችን ብርሃናችን መሆኑን የሚያስተምር ነውና ከድንኳን ወጥተናል ከዝናብ ከፀሐይ ከብርድ ከቅዝቃዜ ነፃ ሆነን እያገለገልን እንገኛለን። ቅድም እንዳያችሁትና ህዝቡ ካህናቱ ሲሰቃዩ ሲንገላቱ እንዳያችሁት፣ የቀረችን አንዲት የማርያም መንገድ ነው። ጸበሉንና ቤተክርስቲያኑን የሚያገናኘው መንገድ ተዘግቷል። የቤተክርስቲያኑ ቦታ የግለሰብ በመሆኑ 11 ሚሊዮን ብር መክፈል ባለመቻላችን በአጥር ታጥሮ በሩ ተዘግቶ በሰንሰለት ተቆልፎ ይገኛል። ውድ የቤተ ክርስቲያናችን ልጆች የምትችሉትን በምትችሉት አቅም የምትችሉትን ያህል እንድታገዙን በቅዱስ ሚካኤል በቅድስት ኪዳነ ምሕረት በሰማይቱ በቅዱስ መርቆሪዎስና እና በጻድቁ አቡነ ጨጌ ዮሐንስ ስም እገዛ እንድታደርጉልን እናሳስባለን። አሁን ደግሞ የምንገኘው የካባዶ ጂሰበን መብረቁ ቅዱስ ሚካኤል በመብረቅ የፈለቀው ጸበሉ ጋነን ይህ ጸበል ምህላ አይቋረጥበትም። በቀን ከ46 በላይ ገድል ይነበብበታል። 12 ቀፎን ባለው ደግሞም የቅርስ ባለቤት ናትና ቤተ ክርስቲያን የብራና መጽሐፍት አሉት። ይህ በየቀኑ የሚጸለይ ነው። በሳምንት ሶስት ቀን ረቡዕ፣ አርብ፣ እሁድ የቅባ ቅዱስ አገልግሎት አለ። ቅዳሜ ቅዳሜ ደግሞ የመስቀል መታሸትና የአቡነ ጨጌ ዮሐንስ ግር የማሳዘል መርሃ ግብር አለን። ውድ ክርስቲያኖች የመጠመቂያው ቦታ ሰባት ሸንዳ አለው። በቀስተ ደመና ያጠምቃል፣ በብርሃን መስቀል ያጠምቃል። የመጡ ሁሉ ድነው ተፈውሰው የሚሄዱበት አስደናቂ ቦታ ነው። ውድ ክርስቲያኖች በተለያየ ችግር በተለያየ ፈተና ያላችሁ መጥታችሁ ከህመማችሁ ከችግራችሁ ነፃ እንድትወጡ እናሳስባችኋለን በእውነት አይኖቻችሁ ድንቅ ነገር አይተው ጆሮቻችሁ መልካም ነገር ሰምተው የእግዚአብሔርን ስራ አድንቃችሁ የእግዚአብሔርም የማዳኑ ስራ በእናንተ ላይ ተገልጦ በህይወታችሁ የምትሹትን በጎ ነገር አግኝታችሁ የምትመለሱበት ድንቅ የፈውስና የበረከት ቦታ ነው። የሱባኤ መያዣ ቦታዎችን እየሰራን ነው። ይህ ቦታ ደግሞ ከላይም ከታችም ሆኖ እንግዲህ ሶስት አመቱን እያስቆጠረ ያለ ድንቅ ቦታ ነው። እና አዳራሽ እንሰራለን፣ ማረፊያ ቦታ እንሰራለን። ለጊዜው ተከራይተን ያለ ነው። ነገ ግን ለእናንተ ምቹ የሆኑ ሁኔታዎችን አመቻችተን እንጠብቃችኋለን። ለትራንስፖርት ምቹ ነው። ከመገናኛ አለ፣ ከጎሮ አለ፣ ከአያጣፎ አለ፣ ከመርካቶ አለ። ከተለያየ ቦታ ለመኪና ምቹ ነው። መታችሁ ጤናችሁን አገኙ ድህነት አገኙ ፈውስ አገኙ ብለን መንፈሳዊ ጥሪያችንን እናስተላልፋለን። ሁላችሁም የሊቀ መልአኩ የቅዱስ ሚካኤል ወዳጆች በያላችሁበት የሊቀ መልአኩ የቅዱስ ሚካኤል ሰላም ይብዛላችሁ፣ ጸጋና ረድኤቱ አይለያችሁ። በእውነት ይህ የምትመለከቱት መብረቁ ቅዱስ ሚካኤል እንደምትመለከቱት በሩ ተዘግቶ በሰንሰለት ታስሮ ትመለከቱታላችሁ። ሁላችሁም በቻላችሁት መጠን ይህን እንደጅ ለማስከፈት ከመቶ ብር አንስቶ በሀገርም ከሀገር ውጭም ያላችሁ የበኩላችሁን አስተዋጽኦ እንድታደርጉ በቅዱስ ሚካኤል ስም እንጠይቃችኋለን። ይህ ለሁላችንም ቀላል ነው። በእውነት ለቅዱስ ሚካኤል ክብር ካለን ለቅዱስ ሚካኤል ፍቅሩ ካለን ወዳጅነቱ ያደረገልን እንደ ባህራን የሞታችንን ደብዳቤ ወደ ሕይወት ከቀየረልን ይህንን ማድረግ በእውነት አይሳነንም። ለቅዱስ ሚካኤል ፍቅሩ ካላችሁ ሁላችሁም ብትችሉ የቁርሳችሁን ለቅዱስ ሚካኤል እንድታደርጉ በሊቀ መልአኩ በቅዱስ ሚካኤል ስም ጠይቃችኋለን። ደጁን አስከፍቱልን፣ ሰንሰለቱንም አስፈቱልን።